በፊልሙ መጀመሪያ ላይ ፊል እና እስታን የተባሉ ሁለት ሌቦች እናያለን። እነሱም አንድ ትልቅ ዝርፊያ ለማከናወን መጥተዋል። እስታን ከመሪያቸው ፓርከር ጋር ይህ የመጀመሪያ ስራው ስለሆነ ያምናል። ፊል እስታን የቅርብ ጓደኛው እንደሆነና ሙሉ በሙሉ እንደሚያምነው ይናገራል። በዚህ ቅስበት ፓርከር ገብቶ እስታን የተናገረው ሙሉ ይሰማል። ፓርከር እስታንን እንዲህ ይለዋል። በድጋሚ ወደ ስራው ከተካተትክ ስራው እስኪያልቅ ድረስ ስነ ስራ ሊኖር ይገባል፣ እና ለማናችንም መልስ መስጠት የለብህም። ስራ አስኪያጁን ስለናደርከው ብቻ ልትገሏችሁ። እስታን ለምን ይላል። ፓርከር ምንም አይነት ደም መፋሰስ እንደማይፈልግ ይነግረዋል። ስራ አስኪያጁን ከገደልከው ካዝናው ማን ይከፍተዋል? አለ። ዝም እንዲል እንዲያዳምጥና ከእሱ ጋር እንዲቆይ ነገረው። እስታንም ተስማማ። እዚያም ተባባሪያቸው ጂኒ ካዝናውን በር አብራ ይከፈተሽ ነበር። ቡድኑ ትልቅ ነው። ፓርከር ስራ አስኪያጁን ተጋፈጠውና በባንክ ውስጥ ያለውን ገንዘብ የአንተ አይደለም፣ ከአንዲት ሴት ጋርም የፍቅር ግንኙነት መጀመር እንደፈለግክም እናውቃለን። ስራ አስኪያጁ ሚያችን ሴት አሳያቸው። ፓርከር ስራ አስኪያጁ ሴትየዋን ለማስደመም እስታንን እንዲመታው ነገረው። ስራ አስኪያጁ ሀሳቡን ወደደውና እስታንን መታው። ለሷ ብሎ ሽጉጥ ያዘ። ሰው መጥቶ ትናደለች አታውቁም እንዴ ስትቆጣ። ከዚያም ፓርከር ስራ ያስካጁን ካዝናውን እንዲከፍት አደረገ። ይህ በእንዲህ እንዳለ ጆ የተባለ የባንክ ሰራተኛ ከቤተሰቡ ጋር ይወጣ ሳለ ከውጭ እነሱን ያልሆነ ሁለተኛ መኪና ተመለከተ። ኋላ ተመልሶ ዝርፋ እየተካሄደ መሆኑን አየ። ጆ ለራሱ የተወሰነ ገንዘብ ለመስረቅ ወሰነና ሽጉጡን መዘዘ። ሌቦቹ ገንዘብ ይዘው ሲወጡ ተኩሶ እስታንን ገደለ። እስታን ፈረደበት። ሁሉም እየተነሳሱ ላይ ፊል እንደማቆሰለው ጆን አንድ የገንዘብ ቦርሳ ይዞ መኪናው ውስጥ ገባ። ፓርከር አሳደደው። ከማሳደድ በኋላ ፓርከር ጆን ተኩሶ ገደለው። ፓርከር የጆን ቤተሰቦች መኪና ውስጥ ስላየ ለጆ ሚስት 10000 ዶላር ሰጣትና ስታም መኪና ውስጥ ገብተው አመለጦ ሄደ። ወደ መሰብሰባቸው ሲመለሱ ፊል ቁስሉን ታከመ። በድምሩ 400000 ዶላር ያህል ሰርቀዋል። ተጨማሪ ስራዎችንም አቅደዋል። ስራ አሉት። ሁሉም በጣም ስለተቀራረቡ ጂን ልብሷን ማውለቅ ጀመረች። ብዙዎች ሰውነቷን አደነቁ። ፓርከር ግን ይሄ ነገር አላማረው። ጂን ሽቁጥ መዛ ፓርከር ላይ ጥቃት ሰነዘረች። እሷ አመለጠ። ጂን የተቀሩትን ሌቦች በሙሉ ተኩሳ ገደለች። ሲፈዙ ከዚያም ፓርከርን ተከተለችው። ፓርከርን ቆስሎ ወደ አንድ ወንዝ ውስጥ ወደቀ። ከአንድ ሳምንት በኋላ ኬኔ የተባለን ሰው እናገኛለን። እሱም ካዴት ከተባለ በጣም አደገኛ ማፊያ አለቃ ጋር ይሄዳል። ሌለ ካዴት ከአንድ ሳምንት በፊት የባንክ ዝርፊያ እንደነበረ እና ከሰዎቻቸው አንዳንዶቹ ቀደም ሲል ከካዴት ጋር ቅርብ የነበረውን ፓርከር እንደሚጠረጥሩ ነገረው። ካዴት ቻድ ገሎታል ብሎ ስለሚያስብ ፓርከር ሊሆን እንደማይችል ተናገረ። ኬኔ ፓርከርን ድምፅ እንደሰማና ነገር ግን ፊቱን እንዳላየው ተናገረ። ከዴት ፓርከር በህይወት ካለ አዲስ ዕቅዳቸው ለወሳሰብ እንደሚችል አስጠነቀቀውና ወደ ስራው እንዲመለስ ነገረው። ኬን ተስማምቶ ሄደ። በሌላ ቦታ ፓርክ ዴኒ ዳንኤልስ የተባለች ስራ አስኪያጅ የተንከባከበችው ባለበት ሆቴል ውስጥ ተንቅልፎ ነቃ። ፓርከር ሁልጊዜ ጊዜ በሆቴል ውስጥ ነበር የሚያርፈው። ፓርከር ለምን ክፍል 12 ውስጥ አላሰከምሸኝም ሲል ጠየቀ። ዴኒ ጥንዶች ክፍሉ እንደያዙትና ሐኪሙ ፓርከርን በደንብ እንዳከመው ገለጸች። ፓርከር ዴኒን አመሰገነ። ዴኒም ማስተኝተው ሄደች። ፓርከር ወደ ክፍል 12 ሄዶ ጥንዶቹን አገኛቸው። አባረራቸውና የተደበቁ ንብረቶቹን፣ ሽጉጦቹን፣ ገንዘብና ፓስፖርቱን አወጣ። ለደረሰው ጉዳትና ወጪዎች ለዴኒ ከፈልና የፊልም ሚስት አቫን ለማግኘት ፓርከር ለምን ያህል ልጆች በዚህ አካባቢ እንዳሉ ጠየቀ። አቫ እሷና ፊል ልጆች መውለድ ስላልቻሉ በጉዲፈቻ እንዳሳድጓቸው ነገረችው። ፓርከር ፊል ለምን እንዳልመጣ ጠየቀ። ፊል እንደሞተ ለፓርከር ነገረችው። ፓርከር ሁሉንም ነገር ገለጸላት። ጂን ሁሉንም ሰው ገላለች። ጂን ፊልን ወደ ስራ አምጥተዋለች። ፓርከርም ገዘው መልሶ ለማግኘትና አቫ ለመመለስ ጂን ማን እንደሆነችና ከየት እንደመጣች ማወቅ ይፈልጋል። አቫ ህይወታቸው አደጋ ላይ ስለሆነ መስረቅ እንዲያቆም አሳሰበችው። ፓርከር ሁሉም ሰው አንድ ነገር መስራት እንደሌለበትና እሱ የሚያውቀው መስረቅ ብቻ እንደሆነ መለሰላት። ወክሊቱ አንድ ነገር ወደ ስራ ያመጣትን ሬጂ የተባለውን ሰው ማግኘት እንዳለበት ነገረችው። የፊልም በቀን ለመመለስ ፓርከር ጂንን እንዲገላት ቃል እንዲገባላት ጠየቀችው። ፓርከርም ተስማማ። በእንዲህ እንዳለ ጋሪ የተባለ የቲያትር አርቲስት ከአንድ የመንግስት ባለስልጣን ጋር ይነጋገራል። ባለስልጣኑ ጋሪ ቲያትር ያለ ተመልካች እንዴት አምስት ዓመት እንደቀጠለና ገንዘብ ከየት እንደሚያመጣ ጠየቀ። ጋሪ ትወና የሚሰራው በትዕግስቱ ምክንያት እንደሆነና ይኸውም ቲያትሩ እንዳስቀጠለው ተናገረ። እሱ ወጥቶ ትልቅ ስራዎችን እንዲያስፈልግለን ለሰዎቹ ነገራቸው። በእውነቱ ግን እሱ ከፓርከር ጋር ዝርፊያዎችን ይሰራ ነበር። ጋሪ በኋላ ለፓርከር ሬጂን እንደሚያገኘው ነገረው። ፓርከር ጂን እንደከዳቻቸው ተናገረ። ጋሪ ሬጂን አግኝቶ ዝርዝር መረጃ እንደሚያመጣ ቃል፣ እንዲሁም ትልቅ ስራ እየፈለገ እንደሆነ ተናገረ። ፓርከር የሚያደርገውን ነገር እንደሚያየም ተናገረ። ምሽት ላይ ሬጂን ከሴቶችና ከሾፌር ጋር እናያለን። ፓርከር ሾፌሩን አገቶት ቦታውን ተከቶት። ፓርከር ሬጂን ጂንንና ፊልን እሱ እንዳስተዋወቃቸውና እና ጂን በእርግጥም ምን እንደሆነ ጠየቀው። ፓርከር እሱን ለማስፈራራት የማስጠንቀቂያ ተኩስ ተኮሰ። ሬጂ ስለ ጂን ብዙ እንደማወቅ ተናገረ። እሱ አደገኛ እንደሆነች የአንድ አምባገነን የጥበቃ አባል እንደነበረችና ሬጂ በሁለት ወይም ሶስት ስራዎች ላይ እንዳስገባት ተናገረ። ፓርከር አንድ ሰው እየተከተላቸው እንደሆነ ነገረው። ሬጂ ጂን እኔን ለማስገደል ወሮበሎችን ልካ መሆን አለበት አለ። ድንገት ብዙ ወሮበሎች መኪናውን አጠቁና ተኩስ ጀመሩ። ፓርከር አንድ በአንድ ገደላቸውና አንዱን በህይወት ማረከው። ቤኒ የተባለ ሰው ጂንን አገኛት። ቤኒ እቅድ እንዳለው ተናገረ፣ ነገር ግን ስላላመናት መጀመሪያ ገንዘብ ጠየቀ። ጂን መታመን እንደሚገባ አበክራ ነገረችው። ቤኒ የገዛ አባቱን እንኳን እንደማያምን መለሰላት። በሌቦች መሃል መተማመን ማም ፓርከር ደርሶ ሁለቱንም ያዛቸውና ገንዘብ የት አለ ሲል ጠየቃት። ጂን ሁሉንም ገንዘብ እንዳጠፋቸው ተናገረች። ቤኒ ሲለፈልፍ ፓርከር ገደለው። ምን ዝም አይልም። ጂን በዚህ ጊዜ በጣም ተነደደች። ቤኒ ለአንድ ትልቅ ዝርፊያ እቅድ ነበረው እና እሷም በዚህ እቅድ ላይ የገንዘቧን በሙሉ አውጥታለች። ፓርከር ዝርፊያው ምን እንደነበረ ጠየቀ። ቤኒ የአንድ 1 ቢሊዮን ዶላር ስርቆት እንዳቀደ ተናገረች። በጣም ሀብታም የሆነን ሰው ኢላማ አድርገው ነበር። ጂን ከአራት ወራት በፊት የአገሯን ባግነን ዴላ በአንድ ትልቅ የመሰጠመ መርከብ ውስጥ የአንድ 1 ቢሊዮን ዶላር ዋጋ ያለው ሀብት እንዳገኘች ገለጸች። ዴላ ሀብቱን በአሜሪካ ውስጥ ለማሳየት አቅዳ በዚያ በድብቅ ሰርቃ ህገወጥ መንገድ በማሸጥ ራሷን ሀብታም ለማድረግ በዓለም ፊት ግን አቅም ቢስ መሰለ ለመታየት አቅዳ ነበር። ጂን ህዝቦቿን ለመርዳት ሀብቱን ለመዝረቅ አስባ ነበር። ፓርከር ዴላ እንዲሰረቅ ለማናደራ እንደሰጠ ይጠይቃል። ጂን አውትፊት የተባለ ቡድን እንደሆነ ተናገረች። ቡድኑ የቻድ ቡድን ነው። ሀብቱ ከ400 እስከ 500 ሚሊዮን ዶላር የሚገመት ብዙ ትናንሽ ጌጣጌቶችና አንድ ትልቅ ጌጥ 500 ሚሊዮን ዶላር የሚያወጣ አንድ ትልቅ መልቲስት ያካትታል። ትልቅ መልቲስት ቦለተባለ ሰው የሚሸጥ ነበር። ኬን ቤኒ ስልኩን እንዳላነሳና ምናልባትም በቅዶ ወደፊት ሄዶ ይሁን እንደሚችል ሪፖርት አደረገ። ቻድ በንዴት ፈነዳና ኬን ቤኒን በፍጥነት እንዲያገኘው አለበለዚያ ችግር ውስጥ እንደሚገባ አዘዘ። ፓርከር ጋሪን ለዝርፊያው ቀጠረ። ጋሪ እና ፓርከር ጂንን አገኘዋት እሷም ሀብቱን ከሚሰርቁትና ከሚከፋፈሉት አባላቷ ጋር ሃሪ ሮን፣ እና ማቲው ጋር አስተዋወቀቻቸው። ጋሪ ስለ ሀብቱ አስቀድሞ ያውቅ ነበር። ፓርከር ስለ እቅዳቸው ጠየቀ። ሃሪ ኦሪጂናሉን በሐሰተኛው ለመጠቃት እንዲችሉ የሀብቱን ሀውልት ቅጅ ያሳያቸው። ፓርከር ከአሜሪካ ትልቁ ሙዚየም ውስጥ ያለውን ካዝና መስረቅ እንደማይችሉ ተናገረ። እቅዱ ወራት ሊወስድ ይችላል። የተሻለ የሚለውን ሀሳብ አቀረበ። አውቶፊቶች መጀመሪያ ሀብቱን ይሰርቃሉ። ከዚያ እነሱ በቀጥታ ካውቶፊቶች ይሰርቃሉ። ሃሪ እና ጂን እቅዱን ወደዱትና ተስማሙ። ማቲው የጂን የወንድ ጓደኛ ነው በማለት ፓርከር ከጂን እንዲርቅ አስፈራራ። ፓርከር ጂን በሁሉም ሰው ፊት ልብሷ እንደምታወልቅ ማቲው ማወቅ እንዳለበት መለሰ። ከዚያ በሽጉጥ ተሮርጦ ፈልጋ ነው። ማቲው በዚህ ተናደደ። ፓርከርና ጋሪ ሄዱ። ፓርከር ከቻድ ጋር በድጋሚ እንዳይጣል አስተነከከ። ፓርከር ከዚህ በፊት ቻድን እንዳታለለና አንድ ጠፋ ተናገረ። በድጋሚ ሊያደርገው እንደሚችልም ተናገረ። ጋሪም ምስታንን አላመነውም ነበር። በዚያ ምሽት ፓርከር እና ጂን የቤኒ የወንድ ጓደኛ የሆነውን ራያንን በአንድ ሬስቶራንት ውስጥ አገኙት። ጂን በፍቅር ስሜት አነጋገረችው። ፓርከር ለራያን ቤኒ እንደሞተ ተናገረ። ሰውየው ተነፋርቀ። ፓርከር ቤኒ እቅድ እንደነበረውና ፓርከር እቅዱን እንደሚፈልገው ወለጸ። ቤኒ ምናልባት ከላይ በክፍላቸው ውስጥ ሊሆን እንደሚችል ተናገረ። በዚያ ቅጽበት በኬኔ የተላኩ ብዙ ወሮበሎች ደረሱ። ራያነን ስለ ቤኒ ጠየቁትና ሁሉንም ማረኩ። ፓርከርና ጂን ወረበሎቹን አጠቁና የተኩስ ልውውጥ ተጀመረ። በዚህም ሰዎቹ ሸሹ። ፓርከር ወደ ላይ ወጥቶ የዝርፊያውን እቅድ አገኘ። ኬንም ታየ። ሁለቱም መጣላት ጀመሩ። ደበደበውና ከከፍታ ላይ ወረወረው። በኋላ ኬን ክፉኛ የተጎዳውን ቻድን ለማግኘት ሄደ። ቻድ ቤኒ የት አለ ሲል ጠየቀ። ኬን ቤኒ ምናልባት እንደሞተና ፓርከር እንዳየው ፓርከርም ስለ ዝርፊያው ያውቃል ብሎ እንደሚያምን ተናገረ። ፓርከር ትልቁ ስጋታቸው ስለሆነ ቻድ በጣም ተናደደ። በሌላ ቦታ የፓርከር ቡድን አቫን አዳምስን እና ማትን አገኘ። እነሱም ለመረዳት የተቀጠሩ ሶስት ጓደኛሞች ነበሩ። ፓርከር ሮንን እና ማቲዩን ስላላመናቸው ከስራ አስወገዳቸው። ፓርከር ሙሉ እቅዱን ገመገመ። ቱፊት ሀብቱን ከሙዚየም ወደ አንድ ከመሬት በታች ወዳለ የባቡር ጣቢያ ያስተላልፋል። እቅዳቸው አንድ የቆሻሻ ባቡር እቃውን ይሰበስብና ቱፊት ሰው የሆነው ሉዊ ከመቆጣጠሪያ ክፍል ይቆጣጠረዋል። አባና አዳምስ የባቡሩን ፍጥነት መጨመር አለባቸው። ጋሪ በሚቀጥለው ጣቢያ ፍሬኑን ያበላሻል። ስለዚህ ባቡሩ ፍጥነቱን ይጨምራል፣ ካሪዱ ይወጣና ከታች ይከሰከሳል። ከዚያም ቡድኑ ሀብቱን ይዞ ይጠፋል ማለት ነው። ሁሉም ሀሳቡን ወደዱትና ዝርፊያው ቀጣይ ምሽት እንዲሆን ተስማምተው ተለያዩ። ፓርከር ወደሚወደው ሆቴል ክፍል 12 ተመለሰ። ጂን እዛ አገኘ። ፓርከር እዚያ ምን እንደምትሰራ ጠየቃት። ጂን አጠገቡ ባለው ክፍል ውስጥ እንደነበረችና አንድ ታሪክ ስትነግረው እንደመጣ ተናገረች። በፈረንሳይ ጦርነት እየተካሄደ ነበርና አንድ ተዋጊ በከፍተኛው እንዴት ነበር። አንድ ሴፍ መታው። ተዋጊው ሴት ሆና ተገኘች። እሷ ጀግነት ክብር ሐውልት ተሰራላት። የኦሬንተረመ ቤት ፓርከር ተደመመ። ሮን እና ማቲው ደርሰው ፓርከር እና ጂንን አሸንፈው ራሳቸውን እንዲሰጡ አደረጉ። ከአንድ ባዶ ቤት ውጭ አስረው የአውቶፊት ሰዎች ፓርከር እዚያ እንደነበረ ነገሯቸው። ፓርከር አውቶ ፊት ከመጣ እነሱ ነው እንደሚገሉ ያስጠነቀቃቸው። ወሮበሎቹ ሮንን ተኩሰው ገደሉት። ፓርከር ማቲውን አስገደለና ራሱን አዳነ። ከዛም የአውቶ ፊትን አባል ገደለ። ቻርስ ሲደውል ፓርከር አነሳ። ቻር በጣም ተናዶ ፓርከር በህይወት መመለስ አልነበረብም፣ አሁን አንተን በድጋሚ መግደል ይኖርብኛል አለው። ፓርከርም አለቃህ እንገድዬ አንተን አለቃ አደረጉ፣ አንተ ደግሞ እኔን ለማስወገድ ሞከርክ ግን በድጋሚ ይጨርሳለሁ ሲል መለሰ። ታድን ፓርከር ምንም ማድረግ አትችልም፣ ሀብቴን ሰርቃለህ ብለህ ታስባለህ፣ ነገ ያ ዘርፊያ አይከናወንም። ዛሬውን ነው አከናውኛለሁ አለ። ፓርከርን ሲሰማ ደነገጠ። ከዚያም ፓርከር እና ዜን ለመላው ቡድናቸው ዘርፊያው ዛሬ እየተካሄደ እንደሆነ እና ሙሉ እቅዱን በአንድ ሰዓት ውስጥ ማጠናቀቅ እንዳለባቸው ነገሯቸው። ሁለቱም ተከፋፍለው ከቤት ወጡ። አቫን እና አዳምስ መቆጣጠሪያ ክፍል ደረሱ። ነገር ግን ስራ አስኪያጁ እንዲገቡ አልፈቀደላቸው። ያንተ ሰው ሉዊ ባቡሩን እየተቆጣጠረ እና ያበላሽ ነው አሉ። ስራ አስኪያጁም ደነገጠ። ልክ በዚያ ጊዜ ልዊ በጠመንጃ ያዘው። ስራ አስካጁ ወደ ውስጥ ገብቶ የውጭውን በር ለአቫና ለአዳምስ ከፈተላቸው። ሁለቱም ገብተው ልዊ ማድረኩና የባቡሩን ቁጥጥር ተረከቡ ፍጥነቱን ጨምሮ። ነገር ግን ቀድሞኑ በጣም ዘግይተው ነበር። ባቡሩ በቂ ፍጥነት የለውም። ሀብቱ ጋር ብዙ ወረቦሎች አብረው ተሳፍረው ነበር። ይህ በእንዲህ እንዳለ ጋሪ ፍሬኖቹን አበላሽቶ ባቡሩ ወደፊት ተንቀሳቀሰ። አሁንም ለመቀስቀስ በቂ ፍጥነት አልነበር። ፓርከር ከፊት ሌላ መታጠፊያ አለ። እዚያ ፍጥነቱን በድጋሚ የሚማከናወንና ፍሬኖቹ ማሰናከል አለብን አለ። ሁሉም ወደፊት ሮጡ። ጋሪ በሰዓቱ መድረስ አልቻለም እና ባቡሩን ሊያልፍ ተቃረበ። ተኩስ ከፈተ። ፍሬኖቹን ተኩስ አወጣቸውና በድል አድራጊነት ባቡሩ በቀጥታ ፓርከር እና ዜን አቅጣጫ በፍጥነት ተጓዘ። ባቡሩ ከፊታቸው ተከሰከሰ እና መንቀሳቀሱን ቀጠለ። ሁለቱ መኪናቸውን ወደኋላ በማሽከርከር ከሞት ተረፉ። ረረረ ሌብነት እውነትም ስራ ነው። ሶስቱም ከጋሪ ጋር ተሰባስበው ኮንቴነሩን ከፈቱት፣ ነገር ግን በውስጡ ያገኙት ድንጋዮች ብቻ ነበር። ለዚህ ነው እኮ ስራ ነው ያልኳቸው አንዳንዴ ይሰራም አለ ቻድ። ሀብቱን በባቡር ውስጥ አላስቀምጥም ነበር ተበሳጩ። ቻርድ ለምን ባዱ ባቡር ያንቀሳቀሳል? ስትል ጠይቀች ጋሪ ፓርከር ምናልባት አንተን ለመግደል ብቻ ሊሆን ይችላል ሲል መለሰለት። በድንገት ወረበሎች ማዕበል አጠቃቸው። ሁሉም በከፍተኛ ሁኔታ ተዋጉ። ማት በመኪና ደርሶ ሁሉም አብረው አመለ ሱ ሞላው ቡድኑ ዘርፊያ በመክሸፉ ተበሳይቶ ነበር። ፓርከር አረጋጋቸው። አትጨነቁ አሁን የምንሰራ የምንጨርስበት እቅዳል ተስፋ ይቆርጥም። ለምን ሌላ ስራ ይሞቅ። ከቻርድ ጋር መጋጨት አደገኛ እንደሆነ ነግሬ ነበር። እሱ ጨካኝ ነው ሲል አስጠነቀቀው። አሁን ከቻርድ ጋር ፖሊሶች እያሳደዱ ነው ዜን ሀሳቡን ጠየቀች። ፓርከር ሀብቱ የት እንዳለ ለማወቅ ይህን እንከታተላለን ቆራርጠው ለመሸጥ ቢሞክሩም ትልቁን ሀውልት መስመር እሱን ካገኘን ከአራት መቶ እስከ 500 ሚሊዮን ዶላር መሸጥ እንችላለን ይህ ትንሽ ገንዘብ አይደለም ሲል ገለጸ። ሁሉም እቅዱን ወደዱት። ፓርከርና ጋሪ እንደ ፖሊስ መኮንኑ የተመሳስለው ወደ ኬን ቤት ሄዱ። ሳይቆቹ መጥተው አ አስባሏቸውና ገቡ። ኬን ከሴት ጓደኛው ሚያ ጋር ነበር። ኬን ፓርከርን ሲያይ ከዚህ ቀደም ከፍታ ላይ እንደወረወረው አስታውሶ ይህ ሰው የድገሜ ሊወረውሬ ነው እንዴ ብሎ በፍራት ተዋጠ። ፓርከር ሀውልቱ የት አለ ሲል በቁጣ ጠየቀ። ኬን እየተንቀጠቀጠ በነገረ በድጋሚ ተወረወረኝ ያለ ፓርከር እንደማያደርገው ቃል ገባለት። ነገር ግን ጋሪ በይበልጥ አስፈራራ። ኬን በፍርሃት ራሱን ሳታ እይ ከዚያም ሚያን ስላውልቱ ጠየቋት። ሚስቱ ፊት ነው ራሱን ኦል ግሬስ የተባለ ሰው እየገዛ እንደሆነ ገለጸችላቸው። ፓርከርና ካሬ በጣም ተደሰቱ። ፓርከር ፖልን አግኝቶ ሽጉጡን እያሳየው ኦንታሪዮ መቤት ሐውልት የት እንዳለ ጠየቀው። ፖል በከተማው ማዶ ግዙፍ ቮልት ካዝና አለኝ ከፈቷ አይችሉም። እያንዳንዱ በቀን አንድ ጊዜ ከጠዋት ሁለት ሰዓት ላይ ይከፈታል። ሐውልቱ በካዝና ቁጥር አንድ ውስጥ አስቀምጫዋለሁ ሲል ገለጸ። ዜን በፍጥነት ዝርዝውን ከኢንተርኔት አወጣች። ፓርከር እኔ ቦምብ በመስራት ረገድ ባለሙያ ነኝ ይህንም በኔ ጣሉቷል። ፖል እንዲጠብቀው ከሳም ጋር ትተውት የቮልቱን ዝርፊያ ማቀድ ጀመሩ። ከጥቂት ጊዜ በኋላ ካሜራዎችን የሚቆጣጠሩ ጠባቂዎች አንዲት ሴት ልጅ የመኪና አደጋ እንደደረሰባት አዩ። በዚያ ቅጽበት ካሜራዎቹ ጠፉ። በድንጋጤ አንዱ ጠባቂ ለማጣራት ወጣ። ዜንና ጋሪ አድብተው መጥተው እሱንም አ አስባሉት ቡድኑ ወደ ቮልቱ ገባ። በእንዲህ እንዳለ ቦል ማት ልክ እኔ እንደምተኛው እንደተኛ ስ እኔ እንኳ እንደሱ አሉም ቢያንስ እኔ አዳራ ትቻ አልተኛ። ቦል እድሉን ተጠቅሞ ከቤት ወጥቶ ለቻድ ደወለ። ስለ ዝርፊያው መሳወቁ በድኔት የተሞላው ቻድ ወደ ቮልቱ በፍጥነት ሄደ። በዚያ ጊዜ ፓርከር ከካዝናዎቹ አንዱን በፍንዳታ ከፍቶት፣ ብዙም ሳይቆይ የቻድ መላ ቡድን ደረሰ። የቮልቱ በር እንደተሰበረ ነበር፣ ነገር ግን በውስጡ ያለው ካዝና ባዶ ነበር። እዚያ ካዝናዎች የማይሰበሩ ተደርገው ታስበው ስለነበረ ቻድ ደነገጠ። ይህ በእንዲህ እንዳለ ፓርከር ሐውልቱን በጭነት መኪና ውስጥ ደብቆ አምልጧል። ቻር ሰዎቹን በሙሉ እንዲከተሉት ላከ። ተላቃይ መኪና ማሰር ተጀመረ። ፓርከርና ጋሪ ሐውልቱን ይዘው ተራሮች ውስጥ እየነዱ ወሰዱት። ነገር ግን ሐውልቱ ባጋጣሚ ወድቆ ወረበሎች ይጭቀብ ወደ ፖል ቤት ተሸክመው መለሱት። ፖል በጣም ተደሰተ። ጠዋት ላይ ለቻድ እንደሚያደርሰው ነገራቸው። እነሱ ከሄዱ በኋላ ፖል ሐውልቱን መረመር መረመረ። አንድ ሩቢ ወይም ቀይ እንቁ ከእሱ ላይ ወደቀ። ፖል ሲፈትሸው ሐሰተኛ መሆኑን አወቀ። ሐውልቱን በሙሉ ሐሰተኛ ነበር። በኋላ ፖል አምባገነኗን አስጠራት። አምባገነኗ ቻድን በንድ የጠራች ለምን ለደንበኛ የሐሰተኛ ሐውል ሰጠኸውና እውነተኛውን ለራስ አስቀረ ስትል ጠየቀችው። ቻድም አራኔ እውነተኛውን ሐውልት የላኩት ቁንጅናይን እንሳይ ብሎ ማለት። ነገር ግን አምባገነኗ በክህደት እንዲገደል አዘዘች። ቻር ተናደደ። የሆነ ስህተት አለ። ወደ ቮልቱ መመለስ አለብን። ይህ በእንዲህ እንዳለ ጋሪ እነሱ እቅድ አካሪ ነበረው። እንዲያንቀላፋ ቀላፋ ያስመሰለውን ማትን አመሰገኑት። እንዴ የውሸቱን ነበር። እንዲያን ቀላፋ እኮ የምሬ ነው ማለት። እቅዳቸው ሰርቷል። ፖል ሸሽቶ ቻድን እንዲመጣ አስገድሎታል። በእውነቱ እነሱ ካዝና ቁጥር አንድ የፈነዱት ልክ ሰዓቱ ሁለት ሰዓት ሲሆንና በራሱ ሲከፈት ነበር። በውስጡ እውነተኛው ሐውልት ነበር። ይዘውት ሊወጡ ሲሉ ነገር ግን የቻድ ሰዎች ደረሱ። ቻድ የፓርከርን ሽጉጥነት ቆጭ ቆጮ፣ ከዚህ ሁሉ ጥበቃ በኋላ የካዝናውን ቁጥር በመቀየርና እንደሰረከው እንዳመና አድርጋ አታለልከኝ። እኛ እንዳሸነፍን እንድናስብ ሀሰተኛውን ሐውልት ሆን ብለው ሰጡ። ፓርከርም ለሞኝነት መድኃኒት የለውም አትድንም ብሎ ተስፋ አስቆረጠ። ሞኝነት በሽታ ነው። ቻድ አሁንም ተሸንፈሃል ሲል አጎረ። ፓርከር በቀዝቃዛ ድምጽ አንዳንድ ጊዜ ለማሸነፍ መሸነፍ አለበት ለውራ አስከታተለ ነበር። ገንዘብ ያስቀመጥክባቸውን ባንኮች በሙሉ ዘርፊያቸዋለሁ። የአውቶፊት ትርፍ እየፈረሰ እንደሆነ ያወኩት እንደዚያ ነው። ለዚያም ነው ይህን ግዙፍ ዘርፊያ ከአምባገነኗ ጋር ያደረ። ነገር ግን ይህ ስምምነት ከከሸፈ አምባገነኗ ታስገድዳለች። እኔ ደግሞ ይህ ሀውልት እሷ ጋር እንዲደርስ በፍጹም አልፈቅድም። ከዚያም ፓርከር ሀውልቱ ላይ ያስቀመጠውን ቦምብ አሳየ። ቻድያው ብጭ ብጭ አለ። ፓርከር ቁልፉን ተጭኖ ሀውልቱን አፈነዳው። በሎቹንም ተኩሶታል። ቻድን ያዘውና ይህ ገንዘብ በፍጹም አልፈለኩትም የፈለግኩት በቀል ብቻ ነበር ካለ በኋላ ቻደን ወዛው ገደሉ። ያውጭ የቻር ሰዎችና የአምባገናኗ ሰዎች በጥይት ተሰዳደቡ መሃል ፓርከርና ቡድኑ በመኪና መለጠ። በማግስቱ የፓርከር ጓደኞች በቤት ውስጥ ተበሳይተው ነበር። ድህነት ያበሳጫል። ፓርከር ከመሄዱ በፊት ከመልቲ የወሰዳቸውን አልማዞችና ሩቢዎች ሰጣቸው። ሁሉም በጣም ተደሰቱ። አብቶ ደግሞ ያስደሰታል። ከዚያም ፓርከር ወደ ሆቴሉ ወዶ ዘይንን አገኛት። እሷ ዜናውን አይታ ነበር። ፓርከር የፖልን ስልክ ቀርቶ የአምባገናኗን ሚስጥሮች ለአለም አምባገነኗ በሌላ ሰው ተተካች። ፓርከር የተሰረቀውን ሀብት ወደ አገሯ መልሶ ልኳል። በደስታ የተሞላችው ዜን ፓርከርን ወደ አገሬ ከኔ ጋርና አብረ መኖር እንችላለን አዲሱ መሪያችን ጥሩ ነው ስትል ወደ ህይወቷ ጋበዘችው። ፓርከር ከአንቺ ጋር መሆን አልችልም ጓደኞቼን በሙሉ አስገድለሻል ሲል መለሰ። ዜን ወደ ሽጉጧቸውን ሰደደች። ፓርከር የት እንደምትደብቅ አውቃለሁ አላት። ዜን በሹክሹክታ የምንዋደድ መስሎ ይነበራለች። ፍቅሯን በሽጎ ልትገልጽለት ነበረ። እሱ ግሞኝ እወድሻለሁ ግን የደረግሹ ነገር ሊስተካከል አይችልም ሲመለስ፣ ዜን ሳቀች፣ ከሱ ጋር መጠጥ ተጋራች ና እጣ ፋንቷን ተቀበለች። ፓርከር በሆቴሉ ክፍል ውስጥ ተኩሶ ገደላትና ና ወጥቶ ሄዱ። ይዋደዱት የለን ፓርከር አቫን አገኛት፣ በጥቂት ሩቢዎችን በስጦታ አሰጣት። ዜን እንደ ገደላትና በቀላሉ እንደፈጸሙ ነገር አቫ በጣም ተደሰተ። ከዛ በኋላ ፓርከርና ጋሪ ከተማ ውስጥ ወክ እያደረጉ እናያቸዋለን። ጋሪ አሁን ገንዘብ ስላገኘ ቲያትሩን እንደገና ለማነቃቃት ግጁ አንድ ሰው ጋር እየተነጋገረ ሳለ ኢስፖርት ሳውን ሰረቀው። ከረድሮ ቡድኑን በቀል ከፈጸመ በኋላ እርካታ ተሰምቶት ከጋሪ ጋር አብሮ ተጓዘ። ሁለቱም የተጓዙ ስለ ቀጣዩ ዘርፊያቸው ተወያዩ። ከዛ በላ እንዴቱ እንደሆነ አላቅም፣ ከኋላው ዘ ኢንድ የሚል ጽሁፋል። ሰብስክራይብ እና ላይክ አርጉ።